እህታችን መኪያ ትባላለች ማለት ነው። እስቲ ዱአ አድርጊላት። ይህንን ለነሱ ለሂክማ ቤተሰብ ውሰጅላቸው አለች። ከዛን እሺ ብዬ እኔም በኢድ ምድር ሰለኋላ አጣችኋለሁ ብዬ ቤታችሁ መጣ ሆይ እና ዱአ አድርጊላት። የሰከት ነው አሜን። የሰከት ነው አሜን

ሰላም ውድና የተከበራችሁ የማማጫቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁልን። እኛ ደህናነን አልሐምዱሊላህ። እንግዲህ ዛሬ ደግሞ የሂክማ ቤተሰቦችን ለማስደሰት አንዲት እህታችን ማለት ነው ብር ልካ ነበርና ያው እዚህ ስክሪኑ ላይ የምታዩትን መጠን ብር ልካለች እህታችን። ብር ገቢ ባደረገችው ይሄ የአልጋ ፍራሽ ነው። ሲቀጥል ደግሞ እዚች ጋ ብርድ ልብስ አለ ለሁለት ሰው የሚሆን አሪፍ ብርድ ልብስ ማለት ነው። እና የገዛሁትን 4500 ብር ከዛን ደግሞ ይሄ 3000 ብር ከዛን ደግሞ ይሄ 750 ብር ማለት ነው እና አጠቃላይ የፈጀው ገንዘብ 8250 ብር ነው። የላከችው ደግሞ ቅድም እንዳያችሁት 9300 ብር ነበር። እና አሁን ቀጥታ የምንወስደው የሂክማ ቤተሰቦች ጋር ነው። ሂክማን ለእናቷ በእጇ አስረክቤ ሰጥቻለው። ሳር እንደሰጠችኝ ሁሉ በእጇ አስረክቤታለውኝ። ወደ ቤተሰቦቿ ጋር ተመልሳለች ማለት ነው ውዶችዬ። ሲቀጠል አሁን ይሄንን ይዘን ወደ እነሱ ቤት እንሄዳለን። ይኑሩ አይኑሩ ቤት ውስጥ አላውቅም ማለት ነው ውዶች፣ አላውቅም። እና ስለነሱ እየደወላችሁ ምን ትጠይቁኝ ምናምን፣ ያ ገቢ ካደረጋችሁ ልክ እንደዚህ በመረጃ አድርጌ ቪዲዮ ቀርጄ ሰርቼ አድርገን ምናምን እንዲመች አድርገን ቪዲዮ እንሰራላችኋለን ማለት ነው ውዶችዬ። አብራችሁን ሁኑ እና ኖ እንሂድ እና አብራችሁን። ተሸካሚ ብፈልግ ሩቅ ስለሆነ እና ውዶቼ፣ ይሄ ተሸካሚ ካገኘው እንሰየው ነው፣ ካላገኘው ካሜራማን አግዘኛለን። ኦፍ አይ፣ ደከመኝ። ኦኬ ሩቅ ወይ ዛ እንገናኛለን፣ ወይ ተሸካሚ ስናገኝ መንገዱንም እንቀርጻለን ማለት ነው። አብራችን ሁኑ የትም እንዳትሄዱ። ይሄንን ቪዲዮ ደግሞ ሁሉም ጋር እንዲደርስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እንወዳቸዋለን፣ እናከብሯቸዋለን። እንግዲህ ለአረፋ በዓል ምስኪንንም እያስታወሰ ማለት ነው። እንደዚህ ከጎናቸው እንሁን አለንላችሁ። እንበላቸው፣ ያለንን እናካፍል፣ ብቸኝነት አይሰማቸው። እወዳቸዋለን። ብቻ አብራችሁን ሁኑ እና ቤተሰብ ሰው ልጅ አገኘው የሚያገዘኝ እና እየሄድ ነው ማለት ናቶች። ያ እህቴ መክያ አላህ ጀዛሽን ይክፈልሽ፣ የሚወድ እና በዚሁ መልካም ስራሽ አላህ ይቀበልሽ። ይህ የተራመድ ነው ልክ እንዳለ አጀሩን የምታገኝበት ከዛም የሚበልጥ ያደርገልሽ። በጣም የማክብርሽ የሚወድሽ ያው አማናሽን ለማድረስ እየሄድን ነው ማለት ነው። እና አሁን ግን አረፋ ገባ። አንዲትም እህፋችን እንዴት ነሽ አለሽ? ጉንፋን ይዞኛል ወላሂ፣ ጉንፋን ይዞኛል፣ አልስምሽም። እሺ ሂክማ ያለችም የት ሄደች? እኔ እንጃ እንጃ ምን

ሰላም አለይኩም እንዴት ነህ? ደህና ነህ? ጉንፋን ይዘ ወላይ ጉንፋን ይዞኛል። ትጎዳለሁ ከዚህ ኑሮ ጋር የጉንፋን ይዞት ለኢድ ፈዋል አላችሁም? ምን ነው? ለምን ፈዋል አልክም? ለምን አለበስክም ያንን ልብስ የሰጠውከን ልብስ አለ ልብስ አለ አልቆሸሸም። ወላይ ታሳየኛለህ። ምን እየሰራክ ነው አሁን የሰብ ጉስ ቢላ የሰራ ነው? ቢላ እየሰራ ነው። የሰው ቢላ አስቀምጠ፣ አርደ። ሂክማ የለችም? የለችም። የለችም። ያለችበትም አታውቂም? ታውቂያለሽ? የት ናት? የት ቤት እየጠረክሽ ነው? ቤተሰብ እስቲ ውስጥ ደግሞ ገብተን አሁን የምናነጥፍላቸው ይሆናል ማለት ነው። መጥረጊያውን ስጪኝ፣ አዋራ እንዳይቡንብኝ። ውሃ ካለሽ እናር ከፍክፍበት። አሁን የኢዱ ቀን ነው። የኢዱ ቀን ነው። ዛሬ ማለት ነው፣ ኢድ ነው። ግን እነሱ እያሳለፉ ያለት። ልጅሽን ለምን ተውሽ? ለምን ልትለቂያለሽ? ልጅሽን አንቺ ሴት ልጅ ናት። እኔ ትሄዳለች እ እኔ ከቤት የለሁበት ቦታ ነው። ትሄዳለች፣ ትሄዳለች፣ ከዛ የትም ታድራለች። ሴት ልጅ ናት፣ ትጠቃለች። እኔ አሁን እኛ ጋር እምያለች፣ እንደዚህ ውጪ እየወጣች ምናምን ታድራለች ማለት ነው ልጇ? ያ ነገር ደግሞ መጥፎ ነው። ሴት ልጅ ናት። ነገ ሳር ሰጥተው፣ በሀገራችን ባህል ሳር ማለት እርጥብ ነገር ነው እና ልጅሽን እንደ ልጅ ልኝ ማለት ነው እና ያንን ነገርን ተቀብዬ እሷ ግን እየወጣች እያደረች፣ እናቴ ጋ እሄዳለሁኝ እያለች ሌላ ቦታ እያደረች ሲሆን መጥፎ ነው የሚሆነው። ያው እናቷ ፊት ለፊት ነው የምነግራቸው። ከዛን አይ እኔ ይሄንን ነገርን አልፈልግም፣ ናይ ሙልጋት እኔ ይሄንን ነገርን አልፈልግም ብዬ ሂክማን በእጅሽ አስረክቤሻለሁኝ አይደል? አው እ አስረክቤያታለሁ ባለፈው ማለቀለቀልሽ ቤቱ እንዴ? እዬ እንት እኔ ለቀለቅሽ። አው ባለፈው ለቀለቅኩ። ያለችው ውሸቷ ነው። አይ

ቀላል ምን እየሰራ ነው? እስኪ ስራን አስተዋውቀን። እህ ብረት ስራ ብረት ነው የምትሰራው? ቢላ ምናምን ሞረድ፣ ቢላ መቅረባ አንድ ቢላ በስንት ነው የምትሰራው? በስንት ነው የምትሰራው? በሰላሳ በሰላሳ ብር። እሺ ና ና ለእኔ አይደለም፣ ለእኔም መርቀኝ። እሺ ና ለእኔ አይደለም ግን እኔ አሁን ይሄ የተላኩት መልዕክት ነው እ ያው ይሄ የሚነጠፍ ነው። ፈትቼ ላሳየክ ስሟ መኪያ ትባላለች እ ደስታላችሁ ነው ውጭን ያለችው ዩሮፕን ያለችው ባለው አሚን ብያ አሚን

ይሄን እናት ልብስሽ፣ አንቺ ለምን አልቀየርሽም? የኢድ አንድ፣ አይ፣ በኋላ ታጥበሽ ዝንጥ ትያለሽ። እሺ፣ እሺ። ልጅቷ ማለት ነው እህታችን፣ ሂክማ። እህታችን መኪያ ትባላለች ማለት ነው። እሺ፣ ዱአ አድርጊላት። ይሄንን ለነሱ ለሂክማ ቤተሰብ ውሰጅላቸው አለች። እሺ፣ እሺ ብዬ እኔም በኢድ ምድር፣ በኋላ አጣችኋለሁ ብዬ ቤታችሁ መጣ ሆኝ

እንዳይቆሽሽብሽ አይቆሽሽ አይ እ

ብስላ ያደሰት እንደማታ ያደስትሚላራመለምዱላ ለሚላድነው ሰላማችሁ ይብዛ። ቻው! እሺ ደህና ሁኑ እና ቤተሰብ እንግዲህ ቤተሰቦች ሰላማችሁ ይብዛለን፣ እንወዳችኋለን፣ እናከብራችኋለን። እንግዲህ አሁንም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። ሰላማችሁ ይብዛልን። ለደጋግ ኢትዮጵያኖች ሼር ማድረጋችሁን አትርሱ። ባይ ባይ። ደህና